አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ውድ የተከበራችሁ YouTube ቻናሌ ቤተሰቦች በያርቹ በሰላማችሁ በዛቻርኩ እንደ ተለመደው ለምሳሌ ማን ቪዲዮ የምን ይሆናል ማለት ነው። ስለ ዛሬ ቪዲዮ አንድ ሁለት መረጃ ልስጣችሁና ወደ ቪዲዮ ዘለቀ መገባ ይሆናል ማለት ነው። የዛሬ ቪዲዮ ላይ ከምናያቸው ነገሮች በጥቂቱ ለማስታወስ ያክል ቲክቶክ ስለ ታብታብ ጥቅም ወይ ደግሞ ቲክቶክ ላይ ላይቭ ላይ ያላችሁ ታብታብ አድርጉ ስትባሉ ምንድን ነው ጥቅሙ? ስለ እሱ ማለት ነው ትንሽ የመረጃ ሼር አረጋችኋለሁ። እንዲሁም ደግሞ ቲክታክ ላይ የሚጭኑት ቪዲዮ ቫይራል እንዲወጣ ወይ ደግሞ ብዙ ሰው ጋር ተደራሽ እንዲኖረው ስለ ሲስተሙ አንዳንድ ነገሮች የምነግራችሁ ይሆናል ማለት ነው። አሁን ስለነገርኳችሁ ነገር ወይም ደግሞ ዩቲዩብ ቻናል ላላችሁ ደግሞ ወይ ደግሞ ዩቲዩብ ላይ ቪዲዮ ለምጭኑ ልጆች ደግሞ ስለ እሱ አንዳንድ መረጃ ሼር አረጋቸዋለሁ ማለት ነው። እስከ መጨረሻው ለመከታተል ሞክሩ እሺ። ወደ ቪዲዮ ከመግባት በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉ ሰብስክራይብ በማድረግ እንዲሁም ለሁሉ ምልክቱ አማብጫ አንቤ ሰሞናችሁ ናትርሱም መንያም ጠቀን ያስታካላችሁ ኮሜንት ላይ ጻፉልኝ። ይህን ቪዲዮም ላይክ በማድረግ እንዲሁም ለሌሎች ጠቅማ ሊያስተምራል ብላችሁ ካሰባችሁ ሼር በማድረግ እኔን ልትተባበሩ እንችላላችሁ ማለት ነው። እሺ ወደ ቪዲዮ እንግባ። ወደ ላብዛባችሁ የመጀመሪያ ኮሜንት ወይ ደግሞ ዲስክሪፕሽን ላይ ማስቀምጠላችሁ ሊንክ አለ ሙሉ መረጃ ማለት ነው። ቪዲዮ ላይ ማልጠቅስላችሁ በጣም ስለዚህ ነገር ሳይቀር ማውራ ከፈለግን በጣም ብዙ ደቂቃዎችን መፍጀት እንችላለን። ስለ ታፕ ታፕ ጥቅሞች ግን ዋናው አላማው በሁለት በሶስት ሲነኝ የሚያልቅ ነው። እሱን ነግራችሁ አለሁ እና የበለጠ ፊው ኢንፎርሜሽን ማሰባሰብ ትችላላችሁ፣ ሊንኩ መንካት ገብታችሁ በማንበብ ማለት ነው። እና ኢምፖርታንት ሆኑ ነገሮችን እዚሁ ነግራችሁ አለሁ፣ እዛ ሳይጠበቅባችሁ አጭር ኢንፎርሜሽን ሰጣችሁ አለሁ። ቲክቶክ ቪዲዮዎች ላይ ታውለት ታብ ታረጉ ስክሪኑ ላይ ማለት ነው። ለቲክ ነካብ ታረጉ ላይክ ነው የምታረጉት፣ ከዛ በላይ ደግሞ ምታረጉ ምንም ጥቅም የለውም። የቪዲዮው ባለቤት አካውንት ነው የምትጎዱት ማለት ነው። ባለኝ መረጃ ብሎጉ ላይ አስቀምጥላችሁ፣ ብሎጉን ገብታችሁ አንብቡት። የበለጠ ኢንፎርሜ ስለማግኘት ግን የተኮሰተ ቪዲዮ ላይ ቲክቶክ ላይ ከሁለት በላይ ታብ ታደረጉ ሲስተሙ ነው የምታጨናነቁት እንጂ ምንም ጥቅም የለውም። ሁለት ነ ካብ ታደረጉ ላይክ ታደረጋላችሁ። ሌላኛው ደግሞ ላይቭ ላይ ነው። ዋናው ኢምፖርታንቱ እዚህ ጋር ነው ማለት ነው። ላይቭ ላይ ስትገቡ እዚህ ጋር ስክሪን ላይ እንደምትመለከቱት ሁለት ነገሮች ነው የምትመለከቱት። የመጀመሪያው ምንድነው? ኮንቴንት ክሬተሮች ቪዲዮ የሚሰሩ ሰዎች ወይ ደግሞ ላይቭ ላይ ገብተው ጌም የሚጫወቱ የተለያዩ ነገሮች እናንተን ለማዝናናት የሚጥሩ ልጆች አሉ። አላ የመጀመሪያው ጥቅም ለእነሱ ነው። ሁለተኛው ጥቅም ደግሞ ምንድነው? ለተመልካቹ ነው ማለት ለእናንተ ለኦዲንስ ለሚመለከት ሰው ነው ጥቅሙ ማለት ነው። ምክንያቱ እናንተ ገብታችሁ ዝም ብላችሁ ቪዲዮ ስታዩ ያለምንም በቂ ምክንያት ወይ ያለምንም ነገር ዝም ብላችሁ ቁጭ ብላችሁ አንድ ሰው አትከታተሉት ያለ መረጃ ማለት ነው። ስለዚህ እናንተ ተጠቅማችሁ ነው ያም ሰው የሚጠቀመው ማለት ነው እና ሁለታችሁም ተጠቃሚ ናችሁ ለማልፈልግ ነው ባጭሩ። እና የምርም ጥቅም አለው ያው በደንብ ነው ጥቅም ያለው። ብዙ ቲክቶከሮች ሲናገሩ ሰምታችሁ አለ ታፕታፕ ታባርጉ ደብል ታባርጉ። ስለዚህ እሱ በደንብ ጥቅም አለው ማለት ነው። የመጀመሪያው ጥቅም ምንድነው? እዚህ ጋር እንደምትመለከቱት እናንተ ታፕታፕ ባረጋችሁ ቁጥር በየጊዜው ላይ የመግባት ቻንሳቸው ከፍ ይላል። ቲክቶከሮች ማለት ነው እና ምክንያቱም እናንተ ብያረጋችሁ ስለሆነ እነዛ ሰዎች ያው ቲክቶከሮቹ ማለት ነው መንሸም እናንተ ታብስታደርጉ እነሱ እናንተ ስለተመቻችሁ ነው። ደግሞ እነሱንም ለመርዳት ሊሆን ይችላል። ብዙ ምክንያቶች ይኖሩታል። ያው ብዙ ምክንያቶች ሊኖሩ ብችል፣ ግን ዋናው ታብ ማድረጋችሁ የእናንተን ተሳትፎ እነሱ ላይ ተሳትፎ ነው የሚያሳየው ዋናው ማለት ነው። እና ጥቅም አለው እናንተ ታብ ማድረጋችሁ ማለት ነው። ሌላየ ደግሞ ሁለተኛው እናንተ ታብ ማድረጋችሁ ቁጥር የቲክቶክ ሲስተም አልጎሪዝም ምን ይረዳል መሰላችሁ? እናንተ ላይቭን እየወደዳችሁ እንደሆነ ይረዳል ማለት ነው። እና ብዙ ሰው ታብ ማድረገው ቁጥር ላይቭን እና እንትኑ ይጨምራል ማለት ቲክቶክ አልጎሪዝሙ ማለት ነው። እናንተ ላይቭ እንደተመቻችሁ ይረዳል ማለት ነው። ተመቻችሁ ማለት ደግሞ ተጨማሪ ሰውጋዊ ደግሞ ሌሎች ሰዎች ጋር ሼር እንዲያደርገው ያደርጋል ማለት ነው። እና ሌሎች ጋር ሰጀስት ያደርጓል ፎር ዩ ፔጅ ላይ እና እንዲሁም ላይቮች ላይ ላይላ ሰዎች ላይቭ ሲያዩ ከጎን በኩል ወይ ደግሞ ስክሮ ሲያደረጉም ላይቮች ይመጣሉ እና እዛ ላይ ላይ ያካታውለ ማለት ነው። እናን ታባረጋችሁ ቁጥር የእሱን የአንድን ግለሰብ ላይቭ ላይ ያለውን ግለሰብ ለብዙ ሰዎች ጋር ሼር ያደርጓል እነዛም ሰዎች ላይቭ ላይ መጥቶ የመቀላቀል እድላችሁ ከፍ ይላል ማለት ነው። እና ሌላኛው ደግሞ ያው እናን ታባረጋችሁ ቁጥር ደግሞ ሌሎች ሰዎች ይመጣሉ። ሌሎች ሰዎች ደግሞ በመጡ ቁጥር ደግሞ ላይቭ ላይ ያለው ሰውዬ ደግሞ ወይ ደግሞ የላይቭ ባለቤት የተለያዩ ግፍቶች እና የተለያዩ ነገሮችን ማግኘት ይችላል ማለት ነው። እና ያን ነገር ታቡንም ግፍቱን አገኘ ማለት ደግሞ እሱ ተጠቃሚ ነው። ተጠቃሚ ደግሞ በሆነ ቁጥር ደግሞ ለሌላ ጊዜ ሞራ ነው ይሆናል። ሌላ ጊዜ ደግሞ ላይፍ የመግባት እድሉ ከፍ ይላል ማለት ነው እና በየጊዜው አይጠፋም ማለት ነው እናንተ እነዚህ በረዳች ቁጥር እና ዋናው ፐርፐዙ ያ ነው እና ተጨማሪ መረጃዎች ብዙ ነገሮች ሌላቸው ይችላሉ በዚህ ዙሪያ ግን ያስቀምጥኩላቸው ብሎግ ስላለ እዛ ላይ ገብታችሁ ማንበብ ስላላችሁ ብዙ መረጃዎች ማግኘት ስላላችሁ እና በአጭሩ ይሄ ነው። የምርም ታፕ ማድረጉ ለእናንተ ታፕ ብታደርጉለት ጥቅም አለው የሚለው አዎ፣ በደንብ ነው ጥቅም ያለው እሱን እንደነገርኳቸው ነው የእሱን ጥቅም ማለት ነው እና ሁለተኛው ደግሞ ለተመልካች ነው። ተመልካች ምን ይጠቀማል? ቪዲዮ ላይ ታፕ ስላደረጋችሁ ወይ ደግሞ ግልጽ ስለሰጣችሁ ያነዛ ምንድን ነው ተመልካቹ የሚጠቀመው እዚህ ጋር የምትመለከቱት ምንመሰላችሁ መሰላችሁ፣ ምንም አይነት ገንዘብ ሳታወጡ እናንተ ታብ ስላደረጋችሁ ብቻ፣ ምንም ገንዘብ አታወጡም፣ ግን ታብ እያደረጋችሁ መዝናናት ትችላላችሁ፣ ሰውየውን እየጠቀማችሁ እየረዳችሁት ማለት ነው። የመጀመሪያው ያ ነው። ምንም አይነት ገንዘብ ከሆኑ ምናምን ሳሰጡ ግብ ሳሰጡ ሀሳብ እያደረጋችሁ ሰውየውን ተረዱታላችሁ፣ እናንተም በዛ ወቅን መንገድ ፈታተላላችሁ ማለት ነው። ሌላኛው ደግሞ እዚጋ የምትመለከቱት እናንተ ገብታችሁ ላይቭን ታባረጋችሁ፣ ላይቭን በታደማችሁ ቁጥር ደግሞ ለሌላ ጊዜ አንዳንድ ነገሮች ሀሳቦች ሲኖራችሁ፣ የተለያዩ ነገሮች ሲኖራችሁ ላይቭን ቀጥታ ታደማችሁ ወይ ደግሞ ላይቭ ላይ በመግባት የተለያዩ ጥያቄዎችን ያው ሆስት ላይ በመቀላቀል የተለያዩ ነገሮችን መጠየቅና የተለያዩ ነገሮች ማግኘት ይችላላችሁ። እንዲሁም ደግሞ እናንተም ሞራል ይኖራችኋል። የተለያዩ ኮንቴንቶች መፍጠሩላ ፍላጎቱ ያላችሁ ሰዎች ካላችሁ እነዛን ሰዎች በመከተል ላይቭ ላይ በመግባት ማለት ነው። እነዛን ነገሮች በመከተል በመጠየቅ በመረዳት እናንተ ራሱ ኮንቴንት ፈጣሪ መሆን ትችላላችሁ ትችላላችሁ ማለት ነው። ሌላኛው ደግሞ ምን መሰላችሁ? ቲክቶክ ላይ ቪዲዮ ኮሜንት ማድረግ ኮፒ ሊንክ ራሱ ሲባል ሰምታችኋል አይደለ? ኮፒ ሊንክ ሲደረግ እንዲሁም ደግሞ ደብል ታፕ አርጋችሁ ላይክ ስታደርጉ የልብ ቅርጿ ምናም ሲባል ሰምታችኋል። እነሱ እነሱን ስትጫኑላቸው ቪዲዮ የበለጠ ብዙ ሰው ጋር እንዲደርስ ይጠቅማል ማለት ነው። የመጀመሪያው ላይክ ነው። ላይክ ስታደርጉ እንደነገርኳችሁ፣ ብዙ ላይክ በኖረው ቁጥር ሰዎች ይህን ቪዲዮ ወደውታል ልል ና ለሌላ ሰው ሰጀስት ያደርጋል ለሌላ ሰው ፎሪዩ ፔጅ ላይ ማለት ነው ለሌላ ሰው ሼር ያደርጋል በተለያዩ መንገዶች ማለት ነው። የመጀመሪያው እሱ ነው። እንዲሁም ኮሜንትም ስታደርጉ እንደዛ ነው የሚረዳው። ብዙ ኮሜንት በበዛ ቁጥር አንድ ቪዲዮ ላይ ይህን ቪዲዮ ወዶታ እንደነገርኳችሁ ሼር ያደርገዋል ብዙ ሰው ማለት ነው ለተጨማሪ ሰዎች። ሌላኛው ደግሞ ምንድነው? ኮፒ ሊንክ ደሞ አድርጉ ሲበሰምታችሁ አላለ ላይቭም ላይ ይሁን ቪዲዮም ላይ ስለዚህ እሱም ላይ በደንብ ይሰራል። እሱ ምንድነው መስራታችሁ ኮፒ ሊንክ ሲደረግ ብዙ ሰው ጋር ሼር እየተደረገ ነው ብ ይረዳል አልጎሪዝም ሲስተም ማለትና ያንን ባረጋቸው ቁጥር ኮፒ ሊንክ ባረጋችሁ ሼር ባረጋችሁ ቁጥር ደግሞ ያው ብዙ ሰው ቪዲዮውን ያየዋል ማለት ነው። ሼር ስታደርጉ የመረም ሼር ስታደርጉ ብዙ ሰው ጋር ይደርሳል ያየዋል ማለት ነው። እንዲሁም ኮፒ ሊንክ ደሞ ዳይሬክት ኮፒ ሊንክ ብቻ ስትሉ ደግሞ እሱ የሚረዳው ለሌላ ሰው ሼር እንዳረጋችሁ ነው። ስለዚህ ለሌላ ሰው ደግሞ ሼር አረጋው ማለት ደሞ አንድ ሱ ብዙ ሰው እየመጣ ነው ያየው ነው ድና ሼር ያደርገዋል ፎር ዩ ፔጅ ላይ ማለት ነው እና ሌላኛው ደግሞ ልነግራችሁ የምፈልገው ነገር ከዚህ ጋር ማይገናኝ ነገር ነው አሁን እነግራችሁ እሱ ምንድን ነው አንድ ቪዲዮ ስትፖስቱ ዩቲዩብ ላይም ይሁን በተለይ ደግሞ ቲክቶክ ላይ የሆነ ቪዲዮ ስትፖስቱ መጀመሪያ ላይ ሼር የሚያደርግላችሁ ኮንታክት ሊስት ላይ እንዲሁም ደግሞ ፌስቡክም አድ እያደረገ ነው እና እሱን ፐርሚሽን ሰታችሁ ከሆነ ለነዛ ዩዘሮች ከፌስቡክ ለመጡ ዩዘሮች እና ኮንታክት ሊስታችሁ ላይ ሴቭ የተደረጉ ሰዎች አሉ አይደል ለእነሱ ነው መጀመሪያ ሼር የሚያደርገው እና እነሱ ጋር ደረሰ ማለት ቪዲዮ ያው እናንተ ጓደኞች ናቸው ባጭሩ አሁን እየነገርኳችሁ ያለው የሲስተሙን አካሄድ ነው እና ስለዚህ እነሱ ጋር ሲደርስ ቪዲዮ እነሱ ላይክ ሳያደርጉት ቪዲዮን ካለፉ ቪዲዮ በቃ እንደማይመችና ቪዲዮ የሚያስጠላ ቪዲዮ እንደሆነ ይረዳል። አልጎሪዝሙ ሲስተሙ ቲክቶክ እንደዛ በሆነ ቁጥር ለአንዳንዶቻችሁ ላይክ ሊያደርጉላችሁ ይችላልና፣ ላይክ አድርጎላችሁ ሊያደርጎላችሁ ኮሜንት ከጻፉ ምን ይረዳል? ቪዲዮ የሚወደድ ቪዲዮ ነው ብሎ ይረዳል ሲስተሙ ማለት ነው እና አልጎሪዝሙ ያን ተረዳ ማለት ደግሞ እንደነገርኳችሁ ያን ቪዲዮ ሼር ያደርገዋል ማለት ነው። ለተጨማሪ ሰው ሼር ያደርገዋል። ሰዎች እየወደዱት በመጡ ቁጥር ደግሞ በመቶ ሺዎች በሚሊዮኖች ቪዲዮ ይታያል ማለት ነው። ያ ነው በቃ በአጭሩ። እና ሌላው የሞምድ መሰላችሁ እነዛ ሰዎች ደግሞ ፍሬንዶች ናቸው ወይ ደግሞ ኮንታክት ሊስት ላይ ከፌስቡክ የሚጡ ፍሬንዶች አሉ። እናንተ እነሱ ሰዎች ናቸው ወሳኞቹ ቲክቶክ ላይ ማለት ነው። እና ያንን ፓርት ኦፍ ማድረግ ይችላላችሁ። ኦፍ ማድረጉ ጥቅሙና ጉዳቱ አለው። እስኪ ላይ ትመለከቱታላችሁ። እና እዚህ ቦታ ላይ በመግባት ምንደሞ ታደርጉት። ኦፍ ካደረጋችሁ ጥቅሙ ምንድን ነው? ከፌስቡክ እንደ ነገርካች ከፌስቡክ የሚጡ ዩዘሮቻችሁ ይሁን ከኮንታክት ሊስት ልጅ ጋር ሰጀስት ፍሬንድ ያላደለ ለእነሱ አያደርግም ማለት ነው። ለእነሱ አለማድረጉ ጥቅሙና ጉዳቱ ምንድን መሰላችሁ? እነሱ እናንተን የሚያውቋቸው በደንብ የሚግባባችሁ ሰዎች ከሆኑ ያው ቪዲዮ ላይክ ላይክ ያደርጋሉ፣ ሼርም ኮሜንት ሊያደርጉ ይችላሉ ሲያደርጉ ማለት እንደነገርኳቸው ነው ጥቅሙ። ካላርጉ ደግሞ ሳያደርጉ ካላፉት ደግሞ ጉዳቱ እንደነገርኳቸው ነው ማለት ነው። ስለዚህ ያን ያክል ፍሬንዶቻችሁ እናንተ ቪዲዮ ሲመጡላቸው ላይክ፣ ሼር፣ ኮሜንት የማያደርጉ ከሆነ ኦፍ ብታደርጉ ይመረጣል። ምክንያቱም ሌላ አዲስ ሰው ጋር ቲክቶክ ሼር ያደርጓል ማለት ነው ቪዲዮን። እና ያ ነው ዋናው ፓርቱ። ይ ፓርት እችን ቦታ ማወቅ አለባቸሁ ብዬ ስላሰብኩ ነው፣ የቪዲዮ ኮንቴንት ክሬተር ከሆናችሁ ማለት ነው። እና እችን ቦታ ተጠቀሟት ማለት ነው። እና ይሄ አካሄድ ለየት ያለ ቢሆንም ለዩቲዩብም ለሌሎች ሶሻል ሚዲያዎችም ይሰራል። ለምሳሌ ዩቲዩብ እንገራችሁ ዩቲዩብ ላይ እንዳለኝ መረጃ እስከ መቶ ሰው ድረስ ሼር ያደርገዋል አንድ ቪዲዮ ስትፖስቱ እስከ መቶ ሰው ጋር ሼር ያደርገዋል በተለያዩ መንገድ። ለምሳሌ ኖቲፊኬሽን አለ፣ ኮምፒውተርም ስልክ ላይ ይሁን ዳሽቦርድ ላይ ፊት ለፊት ላይ ዲስፕሊ ላይ ያሳያቸዋል። እና ስክሮል እያደረጋችሁ ኮምፒውተርም ይሁን ላፕቶፕ ላይ ስልክም ላይ ይሁን ያመጣል፣ እና እዛ ክሊክ እንድታደርጉ ወይ ደግሞ ያው ሼር ያደርጋል። በቃ ሰው ኮንቴንት ክሬተሮችን ለማበረታታት የዩቲዩብ ሲስተም አልጎሪዝሙ በረንብ ይሰራል። እና ያን ተከትሎ መቶ ሰዎች ገብተው ከዛ በፐርሰንት ይቆጥራል ና ይህን ያክል ሰው ገባ የሚለው አለ። ለምሳሌ ከመቶ አስር ሰው ገብቶ ቪዲዮን አይቶት ምንም ላይክ ሳያደርግ ምንም ኮሜንት ምንም ሼር ሳያደርግ ዝም ብሎ ከወጣ እንዲሁም ምንም ሳያላ? ዝም ብሎ መነሻውን ብቻ አይቶ ከወጣውላ ያ ቪዲዮ ለተጨማሪ ሰዎች ጋር ሼር አይደረግም። ግን ያ ቪዲዮ ተመልካች በምን ያገኛል መሰላችሁ? በሰርች ባር ወይ ደግሞ ሰርች ባር አላል፣ በሰርች ና በኤክስተርናል ሊንክ የሚባለው ሊንኩ ሼር ተደርጎ ቪዩ ሊመጣ ይችላል። እኔ አብዛኛውን ጊዜ ቴሌግራም ቻናል ላይ ላይ ነው ሼር ማድረገው ና አብዛኛውን ጊዜ ከዛ ነው የሚመጣው። እንዲሁ ነው ከዋሳፕ። የዋሳፕ ደግሞ እኔ ሼር አላደረግም እንጂ እናንተ ናችሁ ሼር የምታደረጉልኝ፣ ና ለዛም በጣም አመሰግናለሁ። ብዙ ሼሮች ነው ያለውኝ፣ አናሊቲክስ ስላለው የራሱ ዩቱብ በዛ ነው የማየው። ና በጣም ነው አመሰግናችሁ ሼር ስለምታደረጉልኝ ማለት ነው። ና ምን መሰላችሁ ሊንኳ ሼር ስታደርጉ ኢንተርናል ሊንክ ይባላልና በዛ የመጣ ዩዘር እና ሰርች ሰው ሲያደረገላችሁ የእናንተ ቪዲዮ ሰርች አድርጎ ሲመጣ በዛ የሚመጣ ቪው ያ ነው ብዙ ጊዜ ላይ የሚጠቅመኝ። እና የቪዲዮ ይዘቱ አሪፍ ሆኖ ሳለ ግን ተመልካቹ እዛ ቦታ ላይ ገብቶ ላይክ ሳያደረግ ከወጣ ዩቱብ ለተጨማሪ ሰው ሼር አያደረገም ማለት ነው። እና እነዚህን አካሄዶች ይዘቱ ወይ ደግሞ መንገዱ ለየት ቢልም ለሁሉም ሶሻል ሚዲያዎች ይሰራል ማለት ነው። እና እንደነገርኳችሁ ዩቱብ ለመቶ ሰው እንዳለ መረጃ ነው ሚላችሁ፣ ያው ከዛም ሊያንስም ሊበዝብ ይችላል። ልክ ቪዲዮ እንደለቀቃችሁት ለመቶ ሰው ሼር ያደርገዋል። ከዛ መቶ ሰው መቶውም ሰው ገብቶ ላይክ ቢያደርግ ይበልጥ ደግሞ ለሁለት መቶ ለአምስት መቶ ለአንድ ሺህ ለመቶ ሺዎች በሚሊዮን እያለ ያስታውቅንያል ቪዲዮ ይል ማለት ነው። እንደነገርኳችሁ ማለት ነው፣ ከዛ ውስጥ በፐርሰንት ያዩ እያዩ እያዩ ከሄዱ እየጨመረ ነው የሚሄደው። እንደነገርኳችሁ ላይክ፣ ኮሜንት፣ ሼር ካደረጉ ማለት ነው እና እየጨመረ እየጨመረ ይሄዳል። እና የሲስተሙ የዩቱብ አልጎሪዝም እንደ ቲክታክ ሁላ መንገዱ ለየት ቢልም እንደዛው ይሰራል ማለት ነው። እንደነገርኳችሁ ደግሞ የልብ ቅርጻ ነገር ላይቭ ላይ መታለች እና የተለያዩ ጊፍት እንትኖች መጥተዋሉ ላይቭ ላይ ዩቱብ ላይ፣ እና በሌላ ጊዜ በደንብ ሰራላቸዋል ቪዲዮ ላይቭ ላይ ያላችሁ ለየት ያሉ ጊፍቶች እንዲሁም ደግሞ ቪዲዮ ስትፖስቱም ለየት ያሉ የጊፍት አማራጮች ዩቱብ ላይ ተካተዋሉ። አዲስ ፊቸሮች ናቸው ብዙ ዩቲዩብ ላይ አዲስ የመጡ አብዴቶች አሉ። ቪዲዮ ሰርችላቸው አላውቅም። የምትፈልጉ ሰዎች ካላችሁ ደግሞ አሁን ጠይቁኝና ቪዲዮ ሰራላቸዋለሁ እና ይህን ይመስላል። ይሄ አልጎሪዝም ዩቲዩብም ላይ አለ፣ ሁሉም ላይ ሶሻል ሚዲያዎች ላይ አለ። እና ዘር ቪዲዮ ይህ ይመስል ነበረ። ተጨማሪ ኢንፎርሜሽኖች የምትፈልጉ ሰዎች ደግሞ ካላችሁ እያሰባሰብኩኝ ከስር ስላሳውቃችሁ ሞክራለውኝ። እስከ መጨረሻው ስለ ተከታታላችሁን ከልብ አመሰግናለሁ። አብራሪያቸው ነበር ቁረሻ ነበርኩኝ። ይህን ቻናል ወይ ደግሞ ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉ ሰብስክራይብ ማረግ እንዲሁም ደ ምልክቱ አመጫ ቤተሰሞናች ናቱ አትርሱ። እንዲሁም ይሄ ቪዲዮ ራሱ ሲስተሙ ላይ ብዙ ቦታ ሼር እንዲደረግልኝ ከፈለጋቸው የነገርኳቸው ነገሮች ብታደረጉልኝ ልትረዱ ይችላላችሁ ማለት ነው። ያው የነገር የነገርኳችሁ ሊንክ ዲስክሪፕሽን ላይ የመጀመሪያ ኮሜንት ላይ ያለላችሁ ሊንኩን በመንካት ተጨማሪ ኢንፎርሜሽን አሰባስቦ ማለት ነው። በቀጣይ ቪዲዮስ ከምንገናኝ ሰላማችሁ ይብዛ። ፒስ።